በሳምንቱ ተመልሻለሁ። እንዴት ናችሁ? እሳት አለ በውስጣቸው። ማንም አይችል ያጠፋቸው። አይቻሉ መሲነኳቸው። እሳት ነው እሳት ነው። ሰባኪዎች በመከለ ለዳቢሎ እሳት ረመጠ። ዘማሪዎች በመገና መጮ ነው መጮ ነው። እዚህ ነው እንግዲህ ብርሃን አገኘን የምትሉት እዚህ ቦታ ነው ብርሃን ያለው ላቡን ጠራርጎ እሱ ያልታጠበበትን ይህን የቆሸሸውን ላቡን በፎጣ ጠራርጎ እኚህን ትልቅ ሰው እንደዚህ ማሰቃየት ነው ብርሃን ይሄ ነው ብርሃን ለእናንተ እሳት እሳት ላብ ላብ አትልም እንዴ ሽታው እኮ ነው የጣላቸው እኮ የምሬን ነው ሽታውን የጣላቸው እንጂ መቼም የሚገርም እኮ ነው። ወደዚህ ቦታ ነው አሁን እኛ ክርስቶስን አገኘን የምትሉት? እዚህ ቦታ ላይ ነው ምንም የአምልኮ ስርዓት የሌለበት እንደዚህ አይነት በእድሜ የገፉ አባትን እየጎተቱ እየጣሉ ማሰቃየት ነው። እውነት መገለጥ ማለት ይሄ ነው። በጣም ያሳዝናል። እንግዲህ ምን ማድረግ ይቻላል? እንደዚህ ከሆነ ብርሃን፣ በጣም ያሳዝናል። ለማንኛውም ግን አንዴ ሶፍቱን፣ አንዴ እንግዲህ ፎጣ ቆሻሻ ላብ፣ አንዴ ደግሞ ተንበርክኮ ሳር መጋጥ ከሆነ እንግዲህ ክርስቶስን ማወቅ፣ ምን ማድረግ ይቻላል። እሱ ክርስቶስ ልቦና ይስጣችሁ ከማለት ውጭ ምንም የምንለው ነገር የለም። ለማንኛውም ወደ ቀጣይ ቪዲዮ ኒድ ኢየሱስ ውጭ አዳኝ የለም። የአቡነ እንትና፣ የማርቆስ እንትና፣ የተክልዬ ምናም የሚባል የለም። አንድ አዳኝ ነው ያለው በዚህ ምድር። በተራራ ላይ ወጥተ ጉርጓድ ውስጥ ገብተ ምታድነው ምታገኘው ድነት የለም። እኛ እውነት ስለማንነግራቸው ነው። የበሰበሰ ውሃ ውስጥ በገመድ እየተነከሩ የሚወጡት እኛ ይዘን የከለከልናቸው መድኒት አለ። ያንን መድኒት ስለከለከልናቸው ከገዳም ገዳም ይሽከረከራሉ። እግዚአብሔር ፈሪ ስትሆን አይወድም፣ ደፋሩ እድሜ ካለፈ በዚህ እውነት ይለፍ። ጊዜ ካለፈ በዚህ እውነት ይለፍ። እድል የሰጠ ሰማይ ነው። በተጨመረልህ እድሜ ስለ ራስህ ገልጣ ትለፍ። ኢየሱስን ገልጠ እለፍ። ሰዎች እንደዚህ አይነት በጣም የዘቀጠ አስተሳሰብ የሚኖራቸው እንዴት ነው ብዙ ማልረዳቸው። በተለይ የፕሮቴስታንት መምህራን የሚባሉ ሰዎች ቤተክርስቲያንን ካልሰደቡ ኦርቶዶክስን ካልጠሩ ምንም ስብከት ያለ አይመስላቸውም። እኔ ሁልጊዜ ሳይ እንደዛ ነው የሚሰማኝ። እንግዲህ እኔ ለምጠመቅበት እኔ ከደዌ ለምፈወስበት መድኃኒት እንደዚህ በጣም እላፊ ቃላቶችን በመናገር በመሳደብ ቁጭ ብሎ የሚሰማው ውስጥ ያለው ሰው ምንም አለማለቱ እጅግ ያስገርመኛል። ሰው እንግዲህ ንግግሩን ይመስላል። ይህ ሰው አሁን ንግግሩን ነው የሚመስለው ከውስጡ የሚወጣው ነገር በቃ የእሱ ማንነት ያ ነው እንደዛ የቆሸሸ ስለሆነ የሚሰማው ሁል ጊዜ እንደዛ ነው። ኢየሱስን ማለት ኢየሱስን መግለጥ እንደዚህ ከሆነ እኔ ከየትኛው መጽሐፍ ላይ እንደዚህ ጠቅሰ ጥቅስ እንደምታስተምራቸው አላቅ። ከዛ ውጪ አትፍሩ ደፋሩ ነው የምትላቸው፣ መንገድ ላይ ወጥተው የሚጮሁትን ሰዎች እንግዲህ ሌላ ነገር ውስጥ ለመክተት ሰዎቹን ለማስደብደብ ካልሆነ በስተቀር አንተ አዳራሽ ተደብቀ የምትሳደበውን ስድብ ሌሎች ሰዎች መንገድ ላይ ወጥተው እንዲሳደቡ መጋበዘ በጣም ያስገርመኛል። እና በዚህ ልክ ቤተ ክርስቲያንን በዚህ ልክ አባቶችን መጥላት መሳደብ የትኛው ጽድቅ ሊያሰጥ ነው? አንተ ስለ ራስህ አውቀዋለሁ ስለምትለው አምላክ ብትሰብክ አይሻለም እንዴ? የማይመለከተ ነገር ውስጥ የገማ ነው የበሰበሰ ነው የተናገርከውን እኮ ነው አንተ ራስህ። በጣም ያሳዝናል። ግን በዚህን ያህል ድፍረት ቤተክርስቲያን ላይ ጊዜ ሰጥቷችኋል። መልካም ነው፣ ቀጥልበት። ወንጌል እንደዛ ከሆነ የእውነት አንተ እንደምትለው ይሄ የምታወራው ወሬ አንተን ወደ መንግስተ ሰማያት የሚመራ ከሆነ ነገሩ ህሊና የላችሁም። ገንዘብ ከመሰብሰብ ውጭ ምንም ህሊና ስለሌላችሁ ምንም ብትሉ ብዙ አልገረምም። ግን በዚህ ያህል ደረጃ ደግሞ አፍን መክፈት ራስን ነው የሚያስገምተው። ተለወጥ። ገንዘብ ብቻ አትውደድ። ነገሩ ያው እንደተባለው ስለሆንክ መጽሐፉ እንደሚለው ስለሆንክ ሐሰተኛ የሆነውን ኢየሱስን ስለምትሰብክ ምንም አይደንቅህም፣ አይበርድህም፣ አይሞቅህም። ምክንያቱም ማሰቢያህን ሐሰተኛው ሐሰተኛው ወስዶታል። ስለዚህ የምታውራውን ራሱ አታውቅም። በጣም አዝናለሁ። ወደ ቀጣይ ቪዲዮ እንሂድ። በግምጃ የተጠቀለለው መጽሐፍ ወጥቶ በአደባባይ የሚቃጠልበት ዘመን ደርሷል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 ገበያም አታቀጣጠሉበት ዘመን ይመጣ። ሌሎቻችሁም በዚህ ስራ ውስጥ ያላችሁ ሁሉ ከዚህ በኋላ ሲዝኑ አይፈቅድም። አይፈቅድም። ወደ ኢየሱስ ተመለሱ። ወደ ብርሃን ተመለሱ። ወደ ፀሓዩ ተመለሱ። አይቀጥልም። እንደዚህ ትዳር በድግምት እየተያዘ አይቀጥልም። መስተፋቅር እየተደገመ አይቀጥልም። አስማት እየተደገመ አይቀጥልም። አይሆንም አይሆን አይሆንም አይሆን። በልዩ ልዩ ላሰራር ህዝብ አገዝ እየተባለ ህዝቡ በማያውቀው መንገድ ዝም ብሎ እየተጋዘ እንደ ደመና እንዲህ የብረት ቆብህን ያወልቅልሃል ጌታ፣ ከአይን ላይ ቅርፊት ይወርቅልሃል። አጥርተ ማየት ትጀምራል። የት ነበርኩ ማለት ትጀምራል። እግዚአብሔር ምድሪቱን ይባርካል። የቃል የቃል የቃል በረከት ይለቀቃል ሰው በእግዚአብሔር ቃል ነጻ ይወጣ ይሄ ምን ልታረገው ይሄን አሁን አሳስረ ትችለዋለህ ስንቱን ታሳስረዋል አንድ እኮ አይደለም የመሲሁ ዘር አንድ አይደለም እኮ ምስክሩ ስንቱን ታስረዋል እኔ እንግዲህ በመጀመሪያ መናገር ብፈልገው ህዝቡ እየተጋዘላልከው ፕሮቴስታንት ቤት ውስጥ ነው ህዝብ በጣም የሚጋዘው፣ ባይዘ ዝም ብሎ የሚነዳው አሜን እያለ ልክ አንተ እንደምትነዳው ማለት ነው። አንድ እንኳን መጽሐፍ አትጠቅስም፣ ግን አሜን ይላል። መነዳት ማለት ይሄ ነው። በጋሻው ግን እንዴት ነው እንደዚህ ትምህርት የጠፋብህ? መጽሐፍ ከፍቶ ቅድም እኮ ያልኳችሁ እኮ ለዚህ እኮ ነው ፓስተሮቹ በሙሉ ቤተክርስቲያንን ካላነሱ ኦርቶዶክስ ካላሉ ስብከት የላቸውም። አይገርምም። ሁሉም ማለት በሚቻል ደረጃ እንደዚህ ነው የሚያስተምሩት። እና መጽሐፉ አይገለጥም። የሚነገረው ነገር ሁሉ እንዲህ አድርገው እንደዚህ ብሎ ከዚህ ይወጣሉ፣ ከሥርዓት ይወጣሉ። እንደዚህ ከጨለማ እንደዚህ መጀመሪያ እዚህ ውስጥ የተሰበሰባችሁ ሰዎች ከጨለማ ወጡ። ቲክቶከሮች ደግሞ በጣም እያስጨነቅናችሁ ነው። አይ ቲንክ አንተም ከዚህ በፊትም ደግሞ አንድ ፓስተር ማን ነው የሚባል ዮናታን እንደዚህ ቲክቶከሮቹ ጳጳሳቶቹ እንዲህ ብለዋል ቲክቶከሮቹ ናቸው የቀሩት ምናምን ሲል ነበር። አንተም ደግሞ ያው እየተነጋገራችሁ ነው መሰለኝ የምትሰሩት ስራችሁንና፣ እኛ እኮ ምንም እኮ አልደረስንባችሁም። ግን ሁልጊዜ በቃ እናንተ ትምህርታችሁ ኦርቶዶክስ ነው፣ እኛ እንግዲህ ወንጌል እናስተምራለን። እናንተ ደግሞ ኦርቶዶክስን አስተምሩ። ሌላ ምንም ማድረግ አንችልም። ከዚህ በላይ ልንላችሁ የምንችለው ነገር የለም። ግን በጋሻው ግን በጣም እማዝ ነው፣ እንደዚህ ጠፍቶብህ አሜንን በማስባል ብቻ እንዲሆናሉ ቤተ ክርስቲያን አሁን ስለ ድግምት አላስተማረችም፣ ስለ መስተፋቅር አታስተምርም። የሚያደርጉ ሰዎች ካሉ ግለሰቦች ናቸው። እነዚን ግለሰቦች ነው መተቸት፣ መንቀፍ ካለብ መናገር ያለብ እንጂ ቤተ ክርስቲያን ምን አደረገች? የበላ አባት ቤተ ክርስቲያን ናት። ለዚህ ያደረሰች እሷ ናት። ቁልቁል ተምዘግዘገ ገደል ብትገባ፣ ግን ኢየሱስ የሚለውን ስም እንኳን የሰማሁ እዚህ ቤተ ክርስቲያን ውስጥ ነው። እና ጨለማ ሆነ፣ ህዝብ ወደ ጨለማ ይዘህ እየሄድክ ነው። ብትነቃ መልካም ነው። ለራስ አይመስልም። በጌ ስም ደግሞ ለመቆላመጥ አይሆንም። ለማንኛውም ብትነቃ መልካም ነው። ወደ ቀጣይ ቪዲዮ እንሂድ። ሌላ ጴንጤላ አስታውቃችሁ። በጣም ታዋቂ አርቲስት ናት። በፊልም ስራዎቿ ማያቃት ማንም የለም። እድል ወርቅ ትባላለች። ወንጌል ያሸንፋል። እሺ ምን እናደርግ። ሌላ እኔ ጴንጤ ልጨምርል፣ ጠቅላይ ሚኒስቴሩ የጠቅላይ ሚኒስቴሩ ቀዳማዊ መቤት፣ ከንቲባችን፣ በጣም ብዙ ጴንጤዎች አሉ። ታዋቂ ሰዎች፣ ከአርቲስቶችን በጣም ብዙ ሰዎች አሉ እና ምን ይሁን ከወንጌል ማሸነፍ ጋር ከወንጌል መሰበክ ጋር ምን ያገናኛል? የኢትዮጵያ ትልቅ የሚባሉት አርቲስቶች እንግዲህ ከአርቲስቶች ትልቅ በስም ቢጠራ ቴዲ አፍሮ ነው። ቴዲ አፍሮ ኦርቶዶክስ ነው፣ ግን ምን ይገርማል። ስፒድን ክርስቶስን ቢያውቅ ለራሱ እንጂ ለእኔ አይደለም። ከወንጌል ማሸነፍ መሸነፍ ጋር አንድ አርቲስትን ጠርቶ እኔ እኮ አንዳንዴ ህፃን የሆኑ ትልልቅ ሰዎች አሉ ኢትዮጵያ ውስጥ ስልሳ ሁለት በመቶ አይቲንክ የሆነ ጊዜ አንድ መረጃ ይቻሉ ስልሳ ሁለት በመቶ የሚሆነው ኢትዮጵያ ውስጥ ያለ ህዝብ የአእምሮ መቀንጨር ችግር አለበት። ይሄ ችግር የሚመጣው እንግዲህ የተመጣጠነ ምግብ ካለመብላት ነው። የአእምሮ መቀንጨር የሚመጣው እና የሰላሳ ዓመት ሆኖ እንደ አስር ዓመት ልጅ ማሰብ ማለት ነው። እና ብዙዎቹ እናንተ ጋር ሳይሆን አያቀርም ያሉት እና እና ለትንሹም ለትልቁም ይገርማሉ። እና ራሰ ዳን መጀመሪያ፣ ብራዘር ስለ ወንጌል ማሸነፍ መሸነፍ ከማውራት በፊት አንድ አርቲስት ጴንጤ የሆነች አልሆነች እኛ አይመለከተንም፣ ምንም አያገባንም። ግን ራስ ዳን መጀመሪያ፣ እና ከዛ ሰዎች እንዲድኑ ታደርጋለህ እንጂ ወንጌል ያሸንፋል እንትና ጴንቴነች ልጅ ምናምን። ህጻናቱን የዛሬ ቪዲዮዎች እነዚህን ይመስሉ ነበር። ሳምንት እስክንገናኝ ሰላም።